እንዴት ናችሁ የዩቲብ ተከታታዮች፣ በዛሬ ትምህርታችን ጉርድ ፎቶ እንዴት እንደምንሰራ ነው ማሳያችሁ። ብዙ አይነት ጉርድ ፎቶ አሰራሮች አሉ። ሶስት በአራት አለ፣ አራት በአምስት አለ፣ አምስት በአምስት አለ። እንዴት እነዚህ የምንሰራቸው የሚለው አሳያችኋለሁ። ፎቶሾፕ ንክፈተው እና ፎቶ አምጥቼ ልስራላችሁ ላሳያችሁ። ለምሳሌ በዚህች ልጅ ፎቶ ላሳያችሁ። ይህን ፎቶ ድራግ አርገን እናስገባዋለን እዚህ ላይ ያው ፎቶውን አስገብተናል። ከዛ በዚች በኩክ ሴሌክሽን ቱል እዚ ጋ አ አንድ ለ ሶስት በአራተኛው ላይ ኩክ ሴሌክሽን ቱል እናገኛለን። በእሷ እዚች ጋ ክተቻልክ ላይ ሙሉ ሰብጀክቱን ራሱን ሰልክ ሰብጀክት እንዲያደርግል እናደርገዋለን። ራሱ ባክግራውንዱ እንዲመርጥልን የምናደርገው ኦልሞስት መርጦልኛ ማለት ነው። ከዛ በዚች ራሱን ራይት ክሊክልና ሰሌክት ኢንቨርስ ያደርገዋለሁ ባክግራውንዱ እንዲመርጥልኝ ከዛ በዚች በብረሽ ቱል ይዛት ና አልትን ይዤ ከዚህኛው ቀለም ወስድ ያለው ከባክግራውንዱ ከዛዛው ብረሻ አረጋለሁ እንደዚህ ራሱን አይነት ቀለም ባክግራውንዱን ራሱን አይነት ቀለም ቀይረዋለሁ ማን ነው አሁን ክሮፕ እናደረጓለን ወይም እዛው ፎቶ ኤዲቲንግ እንዴት እንደሚሰራ አሳያችኋለሁ ፊቷን እንሰራታለን። ጉርድ ፎቶ ሲሰሩ ፊት መስራት ስላለባችሁ ኮንትሮል ዲ አረጓለኝ፣ ሰሌክቱን አጠፋዋለኝ። ኮንትሮል ዲ ብዬ ሰሌክቱን አጠፋዋለሁ። ከዛ እዚች ጋ እንመጣና እዚች ጋ ክሮፕ የምትል ትውላለች። እሷን ክሮፕ እንመርጣትና እዚች ጋ እዚች ጋ ይኸው እዚችኛዋን ሪዞሉሽን የምትለው እናረጓታለን እዚ ጋ ይሄኛው ፒክሰል ኢንች የምትሏል፣ ይሄኛውን ሴንቲሜትር እናረገዋለን። ሴንቲሜትር ይሄኛውን 300 እናረገዋለን። ይሄኛውን ደግሞ 4 ሴንቲሜትር እናረገዋለን። 4 ሴንቲሜትር ይሄኛውን ደግሞ 3 ሴንቲሜትር እናረገዋለን። ዘን ክሮፕ አረግናት፣ እንደዚህ መሀል ላይ ሴንተር ላይ እናረጋታለን። ክሮፕ አረግኳት፣ ያው ፊቷ ላይ እንደምታዩት ትንሽ ፊት ኤዲቲንግ ያስፈልገዋል። በዚህ ቺ በስፖት ቱል ያለባት ቦታ ይጂ እንደዚህ ኤዲት አረጋታለሁ ወይንም ፒሲያችሁ ላይ ከሞላችሁት ፖርትሬቸር ከሞላችሁ ለምሳሌ እኔ ቢሲ ላይ እዚህ ላይ ፖርትሬቸር ፎቶሾፕ ላይ ፖርትሬቸር ሞልቻለሁ። በዚችኛ በፖርትሬቸር ማጽዳት ትችላላችሁ። ፖርትሬቸር ማጽዳት ትችላላችሁ። ው ሙሉ ፊቷን አጸዳልኝ። ትንሽ እንቀንሰዋለን። ው እንደዚህ አጽድቶልኛል። ወይንም ራሱን ኮንትሮል ያደርጌ በዚችኛ በስሙች ቱል ሄድና እንደዚህ ማጽዳት ትችላሉ። እንደዚህ ለዚህ ማስዳት ትችላላችሁ። አሪፍ የሆንም ነው። ትንሽ ነጻ ብሏል ፎቶ እንዴትና በዚች ኮንትሮል ኤም መናረገ ና ትንሽ ቀይ እንሰጠዋለ እንደዚህ ነጭ ስለሆነ ፎቶ መጥሻ ላይ በዚህ ይው በዚችኛ በዚች በረክት አንግል ቱል እንደዚህ ሰልክት አረጋት ና ራይት ክሊክለውና ስትሮክ አረግበታለሁ ስትሮክ ጥቁር ነው ማረገው ጥቁር በታለው እንደዚህ ይህንም እዚች ጋር ኤፌክስ ምትል እዚህ ጋር ኤፌክትስ ራይት ክሊክ እንላትና እዚች ጋር ከላይ ስትሮክ ምትላለች። ስትሮክ ምትሏን ክሊክ እናደርጋታለን። እዚች ጋር ስትሮኳን ሁለት ነው የምናደርጋት። ቀለሟን እዚች ጋር ነጭ ወይንም ቀይ ወይንም ጥቁር ነው የምናደርገው። እዚች ጋር ጥቁሩን ለማምጣት ከፈለጋችሁ ሶስቱንም ከላይ ያሉት ታያቻን አር ጂቢ ምትሏን ይሄንን 00 ማለት ትችላላችሁ። 00 ብታደርጉት ሙሉ ጥቁር ያመጣልናል። ዘን ኦኬ እናላለን። ተዛ ራይት ክሊክ እናና ፌዝ እናደርገዋለን። እዚች ጋር ያው ሰርተን ጨርሰናል። አሁን ፔፐር እናመጣለን ምንደረደርበት ጉርድ ፎቶ ምንደረደርበትን ፔፐር እናመጣለን። እዚች ጋር ፋይል ኒው ብለን ማምጣት እንችላለን። ወይንም ኪቦርዳችን ጋር እንሄድና ኮንትሮል ኤን ምንለው ፔፐራችን ይመጣል። ወይም በዚህ ላሳያችሁ ፋይል ኒው፣ እዚ ጋ ይመጣና ሴንቲሜትር እናደረጓለን። ይችኛዋን፣ ይህንንም ሴንቲሜትር እናደረጓለን። ይህኛውን ፒክስል ሴንቲሜትር እናደረጓለን። ሪዞሽኗ 300 መሆን አለባት። ይህ 300፣ ይህንን 15 እናደረጋለን። ሀይቷ ይኛ፣ ዊድስን ደግሞ 10 እናደረጓለን። ቀለሙ ይታያችኋል። ይሄኛው ነጭ ነው መሆን ያለበት ነጭ ነው። ዘን ኦኬ አድርጓለሁ። ሮቴት ማድረግ ከፈለጋችሁ እንደ የቤታችሁ ለምሳሌ እኛ ቤት ስድስት ፎቶ ወይም ለምናወጣው ስምንት ነው የምናወጣው። ስምንት የምታወጡ ከሆነ ይህንን ያመጣችሁትን ፔፐር ሮቴት ማድረግ አለባችሁ። እንደዚህ ይኸው አሁኔ ስምንት ይችልናል። የመጀመሪያው ግን እንደዚህ ቢሆን ኖሮ ስምንት አይችልልንም። ስድስቱን አምይችልም ስለዚህ፣ ስምንትን ይችላችሁ። ከፈለጋችሁ እችኛዋን ሮቴት እናረጋት ና የሰራቱን ጉርድ ፎቶ አምጥቼ ድራግ አርጌ በዚህ በምሪ ሙፍቱል እዚ ጋ አስቀምጣት አለውኝ እንደዚህ ሴንተር አርጌ ከዛ አልትን እያያስኩኝ እንደዚህ ማድረግ ይችላላችሁ። አልትን እያያዛችሁ እንደዚህ ደብል ማድረግ ይችላላችሁ። እንደዚህ ሙሉ ሰልግ ታደረጉት ና ሴንተር ላይ ታደረጉታላችሁ። ስምንትን ያልኳችሁና ሙሉን ሰልግት እንደዚህ እናደረግና በዚችኛ በዚች በሙፍቱን ሙሉ ሰሌክት እናረጋት ና ም አራቱን አልትን እጂ ስምንት አረኳቸው ው ስምንት ጉርድ ፎቶ ሰራዊ ማነው። የሰራቱን ፎቶ ከፈለጋችሁ ው ሴቭ ትርብታላችሁ። እዚጋ ሴቫስ ጂፒጂ አርጋን ዝች ጋ ው ጂፒጂ ምትላለች እዚህ ጋ አላስቀምጠው። የሰራቱን ፎቶ ው ው የሰራቱን ፎቶ እዚች ጋ አላሳያችሁ ው እንዲህ ሰርቼ 348 የሚወጣ ፎቶ ሰርቼ ላችኋለሁ። አሁን ደግሞ 55 እንዴት እንደሚሰራ ላሳያችሁ። ለምሳሌ በዚህ ፎቶ ላሳያችሁ፣ ይህን ፎቶ አስገብቼ ላሳያችሁ። 55 ነው የማሳያችሁ። 55 ለምን እንደሚጠቅመው ለአሜሪካን ኤምባሲዎች ምናምን ነው የሚጠቅመው። ባክግራውንድ ምንጊዜ ነጭ ነው የሚሆነው። ነጭ ባክግራውንድ የሚሆነው ነጭ ባክግራውንድ በቀላሉ እንዴት እንደሚሰራ አላሳያችሁ። ያው እዚች ጋ ይህንን ደብል ክሊክ አርጋችሁ ትከፍታላችሁ። ለሄሮን ይታያቸኋል። ቁልፉን ይህንን ደብል ክሊክ አርጋችሁ ትከፍታላችሁ ከዛ እዚቻ ኩክ ምትላለች እሷን አንዴ ክሊክ ወታች እንደዚህ ስክሮል እናረጋታለን። ይሄው ታያችኋል ሰልግ ሴሌክት ሰብጀክት ይላል ሪሙቭ ባክግራውንድ ይላል። ሪሙቭ ባክግራውንድ ቢሆን ደብል ክሊክ እናረጋዋለን። ደብል ክሊክ ስናረገው ራሱ ሪሙቭ ነው ባርገው ነው። ተዛ እዛው ላይ ባክ ሰራችሁ ሌት ላይ ፎቶ ላይ ራይት ክሊክ ትሉትና ይሄው እዚቻ አይቷ ፌዝ ትሉት አላችሁ ሙሉ ነጭ ባክግራውንድ ያረጋላችኋል። ስለዚህ እንደዚህ ነው። ብዙም አምስት በአምስት ሲሰራ ፎቶ ኤዲት አይደረግም። ፌት ሪተች አይደረግም ብዙ ጊዜ ትንሽዬ ያለበትን አንዳንድ ነገሮች ናቸው እንጂ ብዙም ኤዲት አይደረግም። ይህንን እንዴት ነው የምንሰራው? እዚች ጋ አምስት እናረጓለን። አምስት እዚች ጋም አምስት ሴንቲሜትር እናረጋለን። ይህኛውም ሴንቲሜትር ለመሆን ያለበት ይኛው ሴንቲሜትር፣ ይኛውም ቅድም እንዳረጋችሁ ሶስት መቶ ለመሆን ያለበት ይህኛውን አምስት አረጓለሁ። ከላይ ያለውን ይህኛውን እንደዚሁ አምስት አረጓለሁኝ። አምስት በአምስት ነው የሚሰራው። ያው ሁለቱንም አምስት በአምስት ያው እንዴት ታረጉት ና ያው አምስቱ አምስት ሰርችኋለሁ ቅድም ዳረጓችሁ፣ ወይም በዚችኛ እንደዚህ ሌድና ፎቶን ሄድት ለማድረግ እንደዚህ ነጭ ሆኖባችኋል። እዚህ ጋር ኢሜጅ ውስጥ ገቡና እዚች ጋር ኢሜጅ ውስጥ ገቡና አውቶ ኮንትራስት እናደረጓለን ይንን ያው ኮንትራስቱ ከበዛበት በዚችኛው ትንሽ ቀነስ ታደረጉታላችሁ። እንደዚህም ቀነሰውና ፔፐር እናመጣለን። እንደ ቅድሙ ፋይል ኒው አርገን እናመጣለን። ፋይል ኒው አርገን እናመጣለን 10 በ15 ላይ እናመጣለን። ያው ይሄኛውን ቅድም እንዳሳየዋችሁ በሬክት አንግል ቱል ስትሮክ እናደረገበታለን፣ ለመለየት እንዲመቸን ነው። ስትሮኩን አንድ እናደረገዋለን። ቀለሙ እንዳልኳችሁ ጥቁር ሶስቱም ዜሮ ዜሮ መሆን አለባቸው፣ ጥቁር እንዲመጣላችሁ። ከዛ በዚች በሙፍቱን ው በዚች በሙፍቱን ይቅርታ፣ በዚች በሙፍቱን ወስዳትና ው ሴንተር እዚህ ጋር ረዳት አለው። ይህንንም ዲ ሴንተር አርጌ እዚህ ጋር መጠዋለው። አስር በ አስራ አምስት ፔፐር ላይ መጠዋት፣ ምክንያቱም አምስት በአምስት ስለሰራኝ ሁለት ይችልኝ አራት ይችልኝ ማለት ነው። ይህንን በጥንቃቄ የምታስቀምጡት እንደዚህ በዚህ በጥንቃቄ ታስቀምጡትና ይህንንም በዚህ ቅድም በዚህ ችበር ሙቭ ቱል ባሳያችሁ አልትኒዝ ና አራት አደርገዋለሁ እንደዚህ አራት እንዲትሰራላችሁ አራት ቻለልኝ ማለት ነው። ከዛ ይህንን እንዴት ነው ፕሪንት የምናደርገው የምናዘጋጀው ነው ምው እዛው ፎቶሾፕ ላይ ፕሪንት ማድረግ ትችላላችሁ። ኳሊቲ በጣም ጥሩ ስለሚሆን እዛው ፋይል ያለ እዚች ጋ እዛ ፕሪንት ምትላለች፣ እዚች ጋ ፒ ምትላለች፣ እዚች ጋ ይሁን እናስተካክለዋለሁ። እዚች ጋ እዚህ ውስጥ እንገባና ይኸው እንደዚህ ከነበረ እንደዚህ ከነበረ እቺ አራት በስድስት ምትል ሆና እናረጋታለን። እዚች ጋር ይኸው ፎቶ ፔፐር ግሎሲ ይኸው ምትላለች። ፎቶ ፔፐር ግሎሲ ያለች ስታንዳርድ ና ሀይ ምትላለች። እናንተ በፈለጋችሁት ማድረግ ትችላላችሁ። ሀይ ሲሆን ይቆያል ግን በጣም አሪፍ ኳሊቲ ሆነ የሚወጣው። እኛ በስታንዳርድ ነው የምትሰራው። ኦኬ ትላላችሁ። ከዛ ዘንድ እዚች ጋር ፕሪንት ማድረግ ትችላላችሁ። ፕሪንት ብትሉት ፎቶ ወጥቶ ያወጣላችሁ ማለት ነው። ይህን ይመስላል። ስለ ተላችሁ፣ ያመሰግናለሁ። ታንክዩ ባይ ባይ